እንግዲህ ጋይስ ማለት ነው። ትላንትና እውነት ለመነገር እንዳያችሁ ነው ቪዲዮ ማለት ነው እና አብሪሽ እንግዲህ ቡታ ጅራ ገብቷል። እንግዲህ ታይዞ ጠፍቷል ማለት ነው። ታላችሁ ታላችሁ ነፅና አብሪሽ ታይዞ የጠፉ ይመስለኛል ማለት ነው ጋይስ። ሌላ አማራጭ የለውም አብሪሽ ከሩታ ጭቅጭቅ ማለት ነው እና እግዚአብሔር ስዝቅ ነበር ሩታ ትላንትና አኳኮና ማለት ነው ጋይስ። ሰላም ንድ ቤተሰቦች እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ሰላማችሁ ይበልልኝ። ዛሬም በሌላ ቪዲዮ መጥቻለሁ። እንግዲህ ነፅ ትናንትና ቃል ገብቶልኛል። ቃል የገባላት ምን ይሁን ጋይስ፣ ምን ይሁን ይሄ ቃል ማለት ነው። ዛሬ እሚገርም ቪዲዮ ይመጣል ብዬ አስባለሁኝ። እንግዲህ እኔ ሳስበው አብረሽ ቡታጅራ ሄደ አይመስለኝም። ነገሮቹ እንደሚባባስ ያውቃል ቡታጅራ ይሄዳል ብዬ አላስብም። ወይም ደግሞ እንደ ባለፈው አንቺ ከሄድሽ በኋላ እኔ እመጣለሁ ስላላት ሄደ ይመስለኛል፣ ነገሮቹን ለማስተካከል። እንግዲህ ምስጢሩን ግዴታ መደበቅ አለበት። አንደኛ በሕዝቡ ፊት ሁለቱም ስለሚጠሉ ሮጥታም አብረሽን ማለት ነው እና በእርግጥ እናትየውን ወታ ስትናገር እግዚአብሔርን በዛ ሳት ማንም ያመን የለም። ማናት የሩታ የትም ሜላትም ስትናገር ነበረ። ከኔም ጭምር ማንም እሷን ያመና ሰው የለም። ስንሳደብ ነበረ አብዛኛ ሰዎች። እኔን አይጨምርን ጋይዝ፣ እኔ አልሳደብም በጭራሽ ማለት ነው እና እኔ ባየውን አስተያየት የምሰጠውና ከካሜራ ጀርባ ምን እንዳለ አላቅም ጋይዝ። ስለዚህ አንዳንዴ ቆሜ ብለን ማሰብ አለብን ብዬ አስባለሁ። ለዩቱብ ብቻ ብለን ነገሮቹን እኔ በእግዚአብሔር ፊት የሚያስጠይቀን ነገርን ሚዲያ ላይ መስራት የለብን ብዬ አስባለሁኝ። እንግዲህ ትላንትና ሩታዬ ትንፋሷ ፋዛ እስከሚያጥር ድረስ እንግዲህ ስትሯራጥ ነበር። እንግዲህ አብረሽን እኔ ሳስበው ከዚህ በኋላ እንግዲህ አስራ ምታስቀምጥ ይመስለኛል ማለት ነው። እንግዲህ በርግጥ አብርሽ እውነት ትዳር ለትዳር መደረብ ያለብክ አይመስለኝም። ነገሮቹን ከነፅ ጋር አስተካክለክ። እንግዲህ እቺ ልጅ እርጉስ ናት ሴት ስለሆነች፣ እውነት ለመናገር እርጉስ ናት። ከሷ የነፅም እንደተጎዳች እናውቃለን፣ በራስክ በውሸትክ ነውና፣ ይሄ ነገሮቹን ብታስተካክል አሪፍ ነው ብዬ አስባለሁ። በእርግጥ ሩታ ጠዋት እና ማታ ስለምትጨቃጨቅ ነው ቲቶ የጠፋ ብዬ አስባለሁ። ታይዞ ጠፍቷል። ጋይስ ምንም አረጋጅ አይቻልም። እንግዲህ እነሱ ላይቫቸውን የቀጭ ነው ነጽና አብረሽ ማለት ነው ግን ለማስመሰል ማለት ነው አይ ነጽ የትላንትና ብቻሽን መጣሽ ምን አስበሽ ነው ግን ሩታ በዚህ ነጽና አብረሽ አብሮ ሄደዋል ትላለች አንቺ ደግሞ እጅ ያለኝ ሌኑ ይኸው ሻንጠይም ብለሽ ብቻሽን መጣሽ ሳስበው ግን ካሜራማን አብረሽ ነው ጋይስ ሳስበው ጋይስ ካሜራማን አብረሽ ነው ይመኑኝ ታቃላችሁ፣ ነፅ ብቻዋን ነው የሄደችው። ብቻው ስለሄደች ሰው የላትም። ታቃላችሁ ከእሷ ጎን አንድ ሰው የለም ማለት ነው። ለማንኛውም ዛሬ አዲስ ቪዲዮ አለ ብዬ አስባለሁ ጋይስ። በነፅ በኩልም በኩልም በነ ሩታ በኩልም ማለት ነው። እንግዲህ እውነት ሩታ ደፍራ ቤተሰብ ጋ ትሄዳለች? እኔ እምትሄድ አይመስለኝ ኢማኑ አትሄድም። ኢማኑ አንደኛ በቤተሰብም ቤተሰብን ታፍራለች። ሲቀጥል ደግሞ አስቡ የእኛ የኢትዮጵያ ሕዝብ ማለት ነው ጎረቤት ምን ወሬ ስላለ ቤተሰብ የምትሄድ አይመስልም። ቤተሰብ ጋር የምትሄድ አይመስለኝም። ሆቴል ነው የምትቆዩት አላችሁ። ለማየት ያብቃችሁ ጋይዝ፣ እንጂ ደፍራ የምትሄድ አይመስለኝም። ቤተሰብ ኢኮኖሚና ምን ስትል ነበረና ከዚህ በፊት ቤተሰብ አይመለከታቸውም በኔ ህይወት ብላ ነበረና በሚዲያ ስለዚህ እነሱ ጋር ትሄዳለች ብዬ እኔ አላስብም። ሄዳ ልጠይቅ ትችላለች፣ ግን ለመኖር ኔቨር። ደግሞ ኩን የተናገረች አንድ ነገር አለ ጋይዝ። ከዚህ በኋላ ደግሞ ሚዲያ አልመጣም እንዲሩ ታየ። በምን እንዲህ እውነት እርጉዝ ከሆንሽ እኮ በምን ልትተዳደሪ ነው? ኔ ቆንጆ፣ ከአለ ዩቱብ ስራ የለሽም አብሮሽም፣ ቢሆን ስራ የለውም አንቺም፣ ስለዚህ

እና ሩብ ተያይዘው ሁሉም ነገር ያልፋል።